ሰላም ሰላም እንደምን ናችሁ። ዛሬ ቴክኖ ስልክ ባትሪ በጣም የሚበላ ቴክኖ ስልክ ይዤ ላችሁ መጥቻለሁ። አምስት ሃያ ስምንት ማለት ነው። እነዚህ ስልኮች በባህሪያቸው እንደዚህ ያደርጋሉ። እንደምታዩት ባትሪ መብላቱን የምትለያዩት በምንድን ነው? ዲሲ ጋር ስትሰኩት ጠፍቶ ራሱ ከረንት ይወስዳል ማለት ነው። እያያችሁት ነው፣ ከረንቱ ከፍ እንዳለ ነው። ሁለት ላይ ነው። አንስትነስቸው መልሶ ይጠፋል። በዛ ላይ ደግሞ ከረንት ይወስዳል ማለት ነው። እንደዚህ አይነት ችግር በተደጋጋሚ ስለሚፈጠር ለዛ መፍትሄ ይዤላችሁ መጥቻለሁ ማለት ነው። ጠፍቱ ከረንት ከወሰደ የባትሪው ችግር ሳይሆን ስልኩ ባትሪውን እየበላው ነው ማለት ነው። ምክንያቱም አጥፍታችሁት እራሱ ስዊች ኦን ሳታረጉት ራሱ ባትሪውን ይጠቀመዋል ማለት ነው። የዚህ ችግር እንደዛ ነው። ስለዚህ ለዚህ ዘላቂ መፍትሄ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ የቴሌቪዥን የሪሲቨር፣ የጂፓስ እና የኮምፒውተር የሞባይል ጥገናዎች ይሰጡበታል። ሁሌ አዳዲስ መረጃ እንዲደርሳችሁ ሰብስክራይብ በማለት ቻናሉን ተቀላቀሉ ማለት ነው። ስለዚህ የዚህ መፍትሄው እንግዲህ ምንድነው? መጀመሪያ የግድ ስክሪኑን ማንሳት አለብኝ። ምክንያቱም የዚህ መፍትሄው ሲፒዩን አንስቼ መግጠም ስለሆነ ፕሮሰሰሩን ሳነሳ የግድ ሙቀት ስጠቀም ስክሪኑን ሊጎዳብኝ ይችላል። ለሱ መፍትሄው ምንድነው? የግድ ስክሪኑን አንስታችሁ ነው ቦርዱን ለስራ ነፃ ማድረግ አለባችሁ ማለት ነው። ስለዚህ ቅድሚያ የመጀመሪያው ስራ የሚሆነው እስክሪኑን አነሳለው ማለት ነው። ከዛ ቀጣይ ሲንኩን አነሳና ነው ችግሩን ሶልቭ የምናደርገው ማለት ነው። አሁን እዚህ ጋር ፕሮሰሰር በምታነሱበት ጊዜ ምናለ አሁን እኔ እዚህ ጋር እየሰራውት ያለው ምንም ማቴሪያል የለኝም። ባለኝ ነገር ነው በሙቀት አንስቼ የምቀይረው ማለት ነው። ስለዚህ ልክ እንደእኔ ምንም ማቴሪያል ከሌላችሁ ማለትም ወንፊቷ ፕሮሰሰር እግድ የምትቀቡበት እነሱ እነሱ አይነት ነገሮች ከሌላችሁ ምን ማድረግ እንዳለባችሁ ከዚህ ቪዲዮ ትማራላችሁ ማለት ነው። ምክንያቱም እኛ ጋር ያን ያህል ብዙም አክሰሱ ስለሌለ የግድ ባለኝ ነገር ነው ፕሮሰሰር አንስቼ የምቀይረው ማለት ነው። ስለዚህ ሌላው ደግሞ ሙቀት በምጠቀምበት ጊዜ እንዳያስቸግረኝ ስፒከሩን አነሰዋለሁ ማለት ነው። ቀጣይ የሚሆነው ሲንኩ በጣም ጠንካራ ነው፣ ማለትም የቤቱ ስለሆነ በቀላሉ የሚለቅ አይደለም። በጣም ታግዬ ነው ያስለቀቅኩትኝ። በጣም ብዙ ሙቀት ተጠቅሜ ምናምን ሊድ ተጠቅሜ ነው ያስለቀቅኩትኝ። ስለዚህ መጀመሪያ እሱም ፔስት ቀባእና ሲንኩን አነሳለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማለት ቻናሉን ተቀላቀሉ ማለት ነው። አሁን እንደዚህ አይነት ችግር ብዛት እነዚህ ቴክኖ አምስት ሃያ ስምንት የሚባሉ ስልኮች በጣም ብዛት በጣም ያጋጥማል። ሌሎች ስልኮች ላይም በዚህ መልኩ ካጋጠማችሁ በራሱ ጊዜ ባትሪ የሚበላ ካጋጠማችሁ በዚህ መልኩ ፊክስ ማድረግ ትችላላችሁ ማለት ነው። ይህን ቪዲዮ ይህን አይነት ችግር ዩቲዩብ ላይ ሰርች አድርጌ ነበረ ምንም የተሰራ ቪዲዮ የለም ማለት ነው። ለዛም ጭምር ነው ይህን ቪዲዮ ልሰራ የተነሳሳሁት አጋጣሚ እንደዚህ አይነት ችግር ያለው ስልክ ሲመጣ ይህን ቪዲዮ ልሰራ የተነሳሰውትኝ ሰርች ለማድረግ ሞክረ ነበር ዩቲዩ ጋር ፣ ነገር ግን በዚህ ርዕስ ምንም የተሰራ ቪዲዮ የለም ማለት ነው። አሁን እዚህ ጋር ሲንኩን በሙቀት ብቻ ማንሳት በጣም ስለከበደ ሊድ አስነክቸዋለሁ ማለት ነው። ዙሪያውን ሊድ አስነክቸዋለሁ በቀላሉ እንዲቀልጥ ማለት ነው። ምክንያቱም በጣም ጠንካራ ነው እንደምታዩት። አነሰውትኝ አሁን እዚህ ጋር እንግዲህ ሚሞሪያ ይሲ ያለ፣ ፓወር አይሲ ያለ እና ሲፒዩ አለ ማለት ነው። ሚሞሪያ ይሲ ባለ ስምንት እግሯ ናት። ሲፒዩ ደግሞ ሚዲያቴክ የሚለው ነው ማለት ነው። ስለዚህ አሁንም አነሳው ሲፒዩ አይሲውን ነው ማለት ነው። እና እዚህ ጋር ሲፒዩ አይሲ ስታነሱ ምን ማድረግ አለባችሁ? ከላይም ከስር ማሙቃችሁ ማንሳት ትችላላችሁ። ነገር ግን ዋናው ነገር እኛ እዚህ ጋር ሊድ የምትቀቡበት ማቴሪያል ከሌላችሁ የግድ አንደኛ በጥንቃቄ ማንሳት ሲፒዩ ያዘጋጀውታለኝ ከሌላ ስልክ የተነሳ ማለት ነው እንደምታዩት ፔስት ቀብቼ ትንሽ ሊድ አስነካካውትኝ እና እዚህ ጋር የምታደርጉት ጥንቃቄ ምንድን ነው? ከቦርዱ ላይ ካዊ ማለትም ከቦርዱ ላይ ሲፒዩን ስታነሱ ምንም ነገር መነቃነቅ የለባችሁ ማለት ነው። ምክንያቱም እሱ ተነቃነቃችሁ ማለት ሊዱ ሾርት ያደርግባችኋል። ሾርት ካደረገና በካዊ ያከላችሁት ማለት ደግሞ መልሳችሁ ይህንኛውን አዲሱ የምትቀይሩትን ሲፒዩ ለመግጠም በጣም ትቸገራላችሁ። ምክንያቱም ሊድ መቀባት ስለማትችሉ ማቴሪያል ስለሌለ ማለት ነው። ልክ እንደኔ ማቴሪያል ከሌላችሁ ማለት ነው ይሄ መፍትሄ። ስለዚህ በጥንቃቄ ቅድሚያ ታነሱትና ከዛ ቦርዱ ላይ ያለውን የሲፒዩ ማስቀመጫ ምንም ሳትነካኩ ቀጥታ አዲስ የምትቀይሩትን ሲፒዩ ትገጥማላችሁ ማለት ነው። ማድረግ ያለባችሁ ጥንቃቄ ይሄ ነው። እኔ ሙቀት አሁን እየተጠቀሙ ያለው ከላይ ነው። ነገር ግን ከስርማ ሙቃችሁ መጠቀም ትችላላችሁ። ያ እንደ ራሳችሁ ፍላጎትና ስለዚህ ሲፒዩን ካነሳው በኋላ የሲፒዩን ቦታ አልነካከውም ማለት ነው። ምክንያቱም በቃ ያለው ሊድ አለ ቀጥታ ቁጭ ሳደረገው ሊዱ እግሩን ይይዝልኛል ማለት ነው። ነገር ግን በካው ያከነካችሁት የግድ ምን መጠቀም አለባችሁ? የአይሲዩ እግር ሊድ መቀባት አለባችሁ። አንደኛ፣ ሁለተኛ ደግሞ ወንፊት ተጠቅማችሁ ቦርዱንም እግር እግሩን ሊድ እንዲነካ ማድረግ አለባችሁ ማለት ነው። ስለዚህ እኔ ጋር ማቴሪያል ስለሌለ እናንተም ጋር ማቴሪያል ከሌለ ይህንን መንገድ ተጠቀሙ ማለት ነው። ቀጥታ አስተካክላችሁ ታስቀምጡና በቃ ሙቀት መስጠት ነው በደንብ ምክንያቱም ሁሉም እግሮቹ መበሄድ ስላለበት ስላለበት ማለት ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አይድረሳ የዚህ ቻናል ቤተሰቦች ደግሞ ትንሽ ቻናል ላይ ተዘግቶ ስለነበረ ምንም ቪው እየጨመረ አይደለም ማለት ነው። ምክንያቱም በመሀል ሀክ ተደርጌ ተዘግቶ ስለነበረ ወደ ድሮ ሪከቨር ማድረግ አልቻልኩኝም። ለሁሉም ሰው መድረስ አልቻልኩኝም። ለሁሉም ሰው እንድደርስ ዩቲብ ፕሮሞት እንዲያረግልኝ እያያችሁ እዚያው ጋ ላይክ አድርጉልኝ ማለት ነው። ምክንያቱም ለእኔ ስለሚጠቅመኝ ማለት ነው። እዚህ ጋ እንግዲህ ፕሮሰሰር በምትቀይሩበት ጊዜ ፔስት ወሳኝ ነገር ነው። ፔስት እየቀባችሁ ነው ማሞቅ ያለባችሁ ማለት ነው። ምክንያቱም አንደኛ በቀላሉ እንዲበየድ ይረዳዋል። ሁለተኛ ደግሞ ሲፒዩ እንዳይጎዳባችሁ ይረዳዋል ማለት ነው። ስለዚህ እንደምታዩት እያሞኩትኝ ነው። ሲፒዩን በዚህ መልኩ ከቀየርኩኝ በኋላ ውጤቱን ደግሞ አብረን እናያለን ማለት ነው። አሁንም በድጋሚ የምነግራችሁ ነገር ቢኖር ቻናሌ በመዘጋቱ በየተወሰነ ጊዜ ተዘግቶ በመሆኑ ምክንያት ለሁሉም ሰው እየደረስኩ አይደለም። አሁን ላይ ሲከፈት ሲለቀቅልኝ ማለት ነው እና ለሁሉም ሰው እንዲደርስና ብዙ ቪዩ እንዲኖረው እኔም እንድበረታታ ማለት ነው ሁላችሁም ላይክና ኮሜንት ስጡኝ ማለት ነው። ምክንያቱም ዩትዩብ አልጎሪዝም የሚሰራው በዛ መልኩ ነው። ብዙ ሰው ላይክ ካደረገና ብዙ ሰው ኮሜንት ካደረገ ያንን ቪዲዮ ለሰው ተወዳጅ ነው ማለት ነው ብሎ ፕሮሞት ያደረገዋል። ነገር ግን ምንም ላይክ ከሌለው እያያችሁት፣ ዝም ብላችሁ የምታልፉት ከሆነ ያን ያህል ቪዲዮ ፕሮሞት አይሆንም፣ ቻናሉን ባለበት ይቀራል ማለት ነው። ስለዚህ አብረን እንድንቀጥል የቻላችሁትን፣ ምንም የሚጎዳችሁ ነገር ስለሌለ ላይክ እና ኮሜንት ስጡኝ ማለት ነው። ከዛ በተረፈ እንድሰራላችሁ የምትፈልጉትን ማንኛውንም ቪዲዮ፣ የጥገና ቪዲዮ ኮሜንት ላይ ያሳውቁኝ፣ ይሰራላችኋሉ። እሺ፣ አሁን እንግዲህ ቀየሬ ያለሁ በዲሲ አለመነሳቱን ቼክ ላድርግና ስክሪን ቀየሬ ውጤቱን አብረን እናያለን ማለት ነው። ስለዚህ ለእናንተ የእናንተን ጊዜ ለመቆጠብ ሲባል ይችን ፈጠን አድርገን ስክሪኗን እንቀይራታለን፣ ከዛ ቀጣይ ውጤቱን አብረን እናያለን ማለት ነው። እንደምታዩት ተቀይራለች ስክሪኗ። አሁን ውጤቷን እንየት። ይህ መፍትሄ እርግጠኛ ሆኜ ነው የምነግራችሁ በጥንቃቄ ከቀየራችሁት መቶ ፐርሰንት ይሰራል ማለት ነው። እሺ አንኪፓዷን ልለጥፍና ላሳያችሁ ውጤቱን ማለት ነው። እንደምታዩት ከረንት እየወሰደ አይደለም፣ ዜሮ ላይ እንደቆመ ነው ማለት ነው። መጀመሪያ ግን ችግሩ ምንድን ነው፣ ኦን ሳላረገው ቀጥታ ከረንት ሁለት ላይ ይሄዳል ማለት ነው። አመሰግናለሁ። ጨርሻለሁ።